አሰላሙ አለይኩም ወራህመቱላሂ ወበረካቱ ዛሬ ደግሞ የምናየው ካፍ ላም እና ሚም ይሆናል ማለት ነው ከሁሩፉል ሂጃብ እንደተደርገው እንደሚጽፉ እንመለከታለን የመጀመሪያው ፊደል ማን ነው ካፍ ካፍ ፊደል መጀመሪያ ላይ ሲሆን የሚኖረው ስትራክቸር ምን ይመስላል ዳልን እንሰራና ከዛ እችን ጭረት እናደርጋለን ኸይረን ይህን ካደረግን በኋላ ቀጣይ ያለው ፊደል ከዚህኛው ጋር ኢትሳል ያደርጋል። ስለዚህ እሱም ማን ነው ኸይረን ከዛ በኋላ ታ እንጨምራለን፣ ታ እንጨምራለን። ቅደም ተከተል አጻጻፍ ህጉ ይህንን ይመስላል። ሓራ ከሚያስፈልጋችሁ ከሆነ ይኸው ኮራ በዚህ መልኩ የምንስለው ይሆናል ማለት ነው። መርሐባ የፊደል መካከል ሲሆን እሳ ካፍ ምን አይነት ቅርጽ ይኖረል ተብሎ ሲባል ተርኪብ ሲደረግ የበኪ የሚለው ምሳሌ እንመልከት። ያ የፊደል መጀመሪያ ሲሆን የሚኖረው ቅርጽ ይህንን ይመስላል። ከዛ ባ የፊደል መካከል ላይ ሲሆን የሚኖረው ቅርጽ ይህንን ይመስላል። ባ ከዛ ደግሞ ካፍ ነው አርእስታችን፣ እሱ ስለሆነ እሱን እንስላለን ማለት ነው። እሱን ስንስል እንዴት አድርገን ነው የምንስለው? ከዚህ ነው የምትመጣው። ከዛ ልክ እንደዚህ ዳል እንደምንሰራው እንስላለን። ዳል እንደምንሰራው እንሰራና ከዛችን ወደ ላይ ከፍ እናደርጋለን። ከፍ ስናደርግ ይህ ቅርጽና ይህ ቅርጽ እኩል መሆን መቻል አለባቸው ከመስመር በላይ ሶስት ነው ዳል ደግሞ ከመስመር በላይ ሁለት ነው እነዚህና እነዚህ ደግሞ ከመስመር በላይ አንድ ናቸው ይህን መጠበቅ መቻል ይኖርብናል ከዛ ይህንን ከሰራን በኋላ ቀጣይ ያለውን ኢቲሳል የምትሆነውን ፊደል የምንስል ይሆናል ማለት ነው እሱም ማነች ያ ያ ደግሞ ከመስመር በታች ሁለት ትሆናለች ስለዚህ የብኪ የሚለውን ምሳሌ በዚህ መልኩ ማግኘት እንችላለን ማለት ነው ካፍ የፊደል መካከል ላይ ስትሆን የሚኖራት ቅርጽ ይህንን ይመስላል ኸይራን ሌላ ምሳሌ ደግሞ እንመልከት አምሰካ የሚለውን ምሳሌ እንመልከት። አምሰካ አሊፍት ሀረካ ስላለት በሀምዛ ቅርጽ እና ሸክል እንስላታለን። ስለዚህ ምን አይነት ቅርጽ ይኖራታል? አሊፍን እንስላለን። ይኸው አሊፍ ከመስመር በላይ ሶስት ነው የምትሆነው በዚህ መልኩ። በመቀጠል ደግሞ ሚም የፊደል መሀከል ላይ ሆና ከሙተሴ ፊደል ጋር ከመጣች ልክ እንደ ፊደል መጀመሪያ አይነት ቅርጽ ነው የሚኖራት። ይኸው ከዛ በመቀጠል ሲን ሲን ይህንን ይመስላል። የፊደል መካከል ላይ ሲሆን ያላት ቅርጽ እችን ትመስላለች። አሁን አርእስታችን ካፍ ነው። ስለዚህ ካፍን ቀላ ርጌ ስልላቸዋለ ማለት ነው። ካፍ ስትሰሩ ከመስመር በላይ ሶስት አሊፍን ትሰሩና በዚህ መልኩ በዚህ መልኩ ትሆናለች ማለት ነው። ስለዚህ ልበበሉ ከመስመር በላይ ተደርጋ ነው የምትሰራው

የሙንፋሲል ፊደል ነች። ከዛ ዳልን እንስላለን። ዳልን ሙንፋሲል ፊደል ስለሆነች እዚሁን ጨርሳታለን። ከዛ ካፍ ነው። ካፍን አርእስታችን ስለሆነ ካፊቷን እንስላለን። ከመስመር በላይ ልክ ላምን የሚመስል አይነት ቅርጽ እንስልና ከዛ እችን ቅርጽ እንስላታለን ማለት ነው። በውስጥ ያለችዋል ከራን በዚህ መልኩ እንረዳዋለን። ካፍን ለመስራት ከፈለግን በዚህ አይነት መልኩ እናየዋለን ማለት ነው። መርሐባ ምሳሌ እንጨምር እንዴ ምሳሌ ስንጨምር ኪታብ የፊደል መጀመሪያ ላይ ሲሆን ያለውን ምሳሌ ማጠናከሪያ እንመልከት እሱም ማነው ኪታብ ካፍ እንዲህ ነው የሚሰራው መጀመሪያ ላይ ሲሆን ዳል እንዳትረሱ ዳል ከዛ ዝች ጋ እንቀጥላለን ማለት ነው ከዛ ማን እንሰራለን ታ ታ ደግሞ እንዲት መጣና እንደዚህ አይነት ቅርጽ ነው የሚኖራት ከነ ነጥቧኮች እናደርጋለን ኸይረን ከዛ በኋላ አሊፍ ነው አሊፍ ደግሞ ከቀኝ ጋ ኢትሳል ታደርጋለች ከመስመር በላይ ሶስት በዚህ አይነት መልኩ እንስላለን ከዛ ባ ባ ከመስመር በላይ አንድ ነች። በዚህ መልኩ እንስላለን። ከዛ ከነነጥ ዋን እናስቀምጣለን። ኪታብ ስለዚህ እንደዚህ አይነት ቅርጽ ይኖራታል ማለት ነው። ካፍ እሺ ምን እንጨምር? ይህን ቀላል ነው ምናልባት ይህና ይህ አንድ አይነት ስለሆነ ከነዚህ ውስጥ አንዱ ነው የምንሰራው እዚህ ጋር ግን አንድ ምሳሌ መጨመር ይኖርብናል መክዓብ የሚለው ምሳሌ እናምጣ ይኸው የፊደል መጀመሪያ ላይ ሲሆን ሚም ምን አይነት ቅርጽ ነው የሚኖረው ይኸው ዳል ትሰሩና በዚህ አይነት መልኩ ከዛ ክ ነው ክ ደግሞ ካፊቷ እንዴት አድርገን የምንስለው ዳልን እንስልና የፊደል መካከል እንደምትሆነው ዳል ከዛችን ብቻ መጨመር ነው ሌላ ነገር የለውም ችን እንጨምራለን ኸይረን ከዛ በኋላ አይን ነች። አይን ደግሞ እንዴት እንደምትሰራ በበለፎ ደርስ ላይ ተመልክተናል። በዛ መልኩ እንስላታለን። አይን ይው በዚች መልኩ እንስላታለን ማለት ነው። መርሐባ ከዛ በመቀጠል ባ ነች። ባ ደግሞ ስትሆን እንዴት አድርገን ነው የምንስላው? ከዚህ ትመጣና ከዛ ባይቷን እንስላለን ማለት ነው። ከዚ ትመጣና ባይቷን እንስላለን ይው ስለዚህ ካፍ የፊደል መሀከል ሲሆን ቅርጹ ይህንን ይመስላል። ምርሃብ ካፍ እና ካፍ አንድ አይነት ናቸው ቅርጻቸው። ሙተሲል ሲሆን ከዚህ ጋር ይቀጠላል። ሙንፋሲል ሲሆን ተነጥሎ ይመጣል። ምሳሌ አንዱን ብቻ እንስራ። ሙተሲል ሲሆን ከሰራን ሙንፋሲሉ ያው ጭረጥ ብቻ ነች ያለችው። ስለዚህ ለሙተሲል ምሳሌ እናምጣ። ዲክ ዳል እንሰራለን። በመቀጠል ያ የፊደል መጀመሪያ ሲሆን የሚኖር አይነት ቅርጽ እንስላለን። ምክንያቱም ዳሊቷ ወንፈስል ስለሆነች ለብቻዋ እንድትቀመጥ አስገድዳታለች። ያይቷን ማለት ነው። ከዛ ማነች? ካፍ። አርእስታችን እሱ ስለሆነ ካፍን እንስላለን በዚህ መልኩ በዚህ መልኩ እንሰራለን ማለት ነው። ስለዚህ የካፍ ቅርጽ የፊደል መጀመሪያ ሲሆን ይሄ ነው። የፊደል ማዕከል ሲሆን ይሄ ነው። የፊደል መጨረሻ ሆኖ ሙተሲል ሲሆን ይሄ ነው። ሙንፋሲል ሲሞ ሲሆን ይህንን ይመስላል። መርሐባ፣ ወደ ቀጣዩ ቃል እንመልከት። ቀጣይኛው ቃል ማን ነው? ላም። ላም የፊደል መጀመሪያ ላይ ሲሆን የሚኖራትን ቅርጽ እንሰራለን። እሱም ማን አለ? ለምሳሌ ላይሙን። ላም የፊደል መጀመሪያ ሲሆን ቅርጹ ይህንን ይመስላል። ከዛ በኋላ ያ አለች ከዛ ማን አለ ሚም አለ። ከዛ በመቀጠል ያለው ምሳሌ ደግሞ ማን ነው ዋው አለ። ስለዚህ ላይ ይህንን ይመስላል። ከዛ ኑን ይህችን ይመስላል ማለት ነው። መርሐባ ላይ ሙን አራከ ሚያስፈልገን ከሆነ ያው በዚህ መልኩ ታስቀምጣላችሁ። ኸይረን ስለዚህ ላም የፊደል መጀመሪያ ላይ ሲሆን የሚኖረው ቅርጽ ይህንን ይመስላል ለማለት ነው አላማችን። ሁለተኛው የፊደል መካከል ላይ ሲሆን ደግሞ የሚኖረውን ቅርጽ እንመልከት። ምሳሌያችን ሚልሕ የሚለውን ቃል እንመልከተው። ሚልሕ፣ መጀመሪያ ሚም እንስላለን፣ ከዛ ላሚቷን እንስላለን። ላሚቷን እንስላለን ከዛ ሓ እንሰላለን። ሓ እንደ ነበረ የሚሳለው እንደዚች ከፍ ታደርጋላችሁ። በመጀመሪያ ከዛ በኋላ በዚህ መልኩ ነበር የተማራችሁት። ስለዚህ በዚህ መልኩ እንሰላለን ማለት ነው። ሜልሕ ሐረካ የሚያስፈልገን ከሆነ ይኸው አንገብጋቢ የሆነውን ሐረካ ብቻ እንጽፋለን። ለማንበብ የማያስቸግረን ማለት ነው። ሶስተኛ ምሳሌ ጀመል፣ ጀመል ጂም የፊደል መጀመሪያ ላይ ሲሆን ይህንን ይመስላል። ይኸው ከነነጥቡ ከዛ በመቀጠል ሚም ይህንን ይመስላል። ሚም አሁን አርእስታችን ማን ነው? ላም ላም። ላም የፊደል መጨረሻ ላይ ስትሆን የሚኖራት ቅርጽ ከመስመር በላይ እና ከመስመር በታች፣ በዚህ መልኩ ላሚቷን እንስላለን ማለት ነው። ከዛ ጀመል በዚህ አይነት ሐረካ ማስቀመጥ ትችላላችሁ። ኸይረን

ስለዚህ ጂ ባል ይሄንን ይመስላል። እንደው አንገብጋቢ ሀረካ ካስፈለገ ጂ ባ ስለመጨረሻው ብዙም አያሳስበንም። በዚህ መልኩ ላምን እንሰራለን። መርሃባ፣ አንድ ምሳሌ ብቻ የላምን ሰርተን እናቆማለን። ይህም ምሳሌ የሚሆነው ማን ነው? ማንን እናምጣ? ምናልባት ይህ አሰራር ይህ አሰራር፣ ሁሉም አሰራሮች አንድ ናቸው። ትንሽ የሚያደርገው ለየት የሚያደርገው ከመስመር በታች የሆነ ላም ስላለ ከመስመር በታች የሆነ ምሳሌ እናምጣ። ፊል ለዚህ ምሳሌ ማች የሚያደርግ ማለት ነው። ማንን ላምጣለት? ፊል ፈሃን ተምረናል። አሁን ካስታውሳችሁ በባለፈው ደርስ ላይ በዚህ መልኩ ይፍደ መጀመሪያ ስትሆን ያ አልተማርንም። ግን ያው አሰራሩ አንድ አይነት ስለሆነ ተርኪብ ሲሆን አልተማርንም፣ ሙፍረድ እያለ ግን ተምረነዋል። ይህንን ይመስላል። ከዛ ላሚቷን እንስላለን ማለት ነው። ላሚቷን ልክ እንደዚህ ከመስመር በላይ ሶስት አድርገን ከመስመር በታች አንድ እንወርዳለን። ፊል መስራት ከፈለግን በዚህ መልኩ የምንስለው ይሆናል ማለት ነው። ራን ለምሳሌ ምናልባት የሚያስፈልገን አይመስለኝም። አንድ አይነት ነው። እዚህ ጋር ለምሳሌ ብርቱ ቃል ብይብል ቃፍ አሊፍ አለችበት ቃ ስል፣ ስለዚህ አሊፍና ላም ደግሞ ልክ እንደዚህ አይነት ባህሪ ስላላቸው አወርዳችሁ ትስላላችሁ ማለት ነው። ስለዚህ ሁለተኛውን ደርስ ጨርሰናል። ወደ ሶስተኛው ደርሳችን እንመጣለን። እሱም ማን ነው? ሚም ሚም። ሶስተኛው የዛ ደርሳችን የመጨረሻው ክፍል ማን ነው? ሚም ሚም። ምሳሌ መሀንዲስ፣ ወይም ሙሀንዲስ። ሙሀንዲስ ሚም የፊደል መጀመሪያ ላይ ስትሆን የሚኖራትን ቅርጽ እንስላለን። በቀይ አርስታችን እሱ ስለሆነ በቀይ ላደርግላችሁ። ኸይራን ሚም ዳልን ትሰሩና ከዛችኛዋን ነው የምቀጥሉት። ሌላ ነገር የለውም። ከዛ በኋላ ሀ የፊደል መሀከል ላይ ሲሆን የሚኖረውን ቅርጽ በሁለት አይነት መልኩ አሳይቻቸዋለሁ። በዙ መልኩ ትሰራላችሁ ማለት ነው። ከዛ በኋላ ኑን ነች። ኑን የፊደል መጀመሪያ መሀከል ላይ ስትሆን የሚኖራትን ቅርጽ እንስላለን፣ ያው ከነነጥቧ። ከዛ ማነች ዳልን። ደግሞ የፊደል መካከል ላይ ስትሆን ና ሙተሴ ስትሆን የሚኖራት ቅርጽ ይሄንን ይመስላል። ሙሃን ዲ ድረስ ሰርተናል። ከዛ ማነች የቀረችን ሲን ከዚህ መልኩ ሲኒቷንም እንስላታለን ማለት ነው። ሐረካ የሚያስፈልገን ከሆነ ይኸው ሙሃንዴስ ዳል ከስር ስለሆነች ከስራ አላርግበት። አሁን ሚም የፊደል መጀመሪያ ሲሆን ያየ ነው፣ መካከል ሲሆን እሳ ዑመር ዑማር። አይንን ተምረናል ባለፈው ደርስ ላይ ካስታወሳችሁ የፊደል መጀመሪያ ሲሆን ቅርጹ ይህንን ይመስላል ብለናል። ከዛ አርስታችን ሚም ነው። ሚም የፊደል መካከል ስትሆን የሚኖራት ቅርጽ ምንም የተለየ ነገር የለውም። ዳልን ሰርተን በቃ እችን መቀጠል ነው፣ ሌላ ነገር የለውም። ዳልን እንሰራና ና ከዛ ስች ጋ ወደዚህ ከዛ ራን እንስላለን። ራን ስንስል በምን አይነት መልኩ ነው? ሙተሲል ስትሆን የሚኖራትን ቅርጽ ተምረናል። በዛ መልኩ ይኸው እችት፣ ስለዚህ ዑመር ይህንን ይመስላል ማለት ነው። ሌላኛው ደግሞ ሚም የፊደል መጨረሻ ሆኖ ሙተሲል ና ሙንፋሲል ሲሆን ያለውን ቅርጽ ነው የምናየው ሙተሴ ስትሆን ያላት አለም የሚለው ምሳሌ እንመልከት። አይን የፊደል መጀመሪያ ስትሆን ልክ እዚህ ጋር እንደሰራ ነው። ከዛ ላም እዚህ ጋ ደርስ ላይ እንደተማር ነው። ላምን እንሰራለን። ላም ከመስመር በላይ ሶስት መጣና ከግራም ከቀኝም ካለው ትቀጥላለች። ይኸው ከቀኝ ካለው ከዓይን ተቀጥላለች፣ ከግራ ካለው ደግሞ አሁን ከምንፈልገው ከሚም ጋር ተቀጥላ ትጻፋለች። ሚሚቷን እንስላለን ረን ሚሚቷን ስንስል በዚህ አይነት መልኩ እንስላታለን ማለት ነው። ሚመን መጨረሻ ላይ ስትመጣ የሚኖራት ቅርጽ ይህንን ይመስላል። መሀል ላይ ስትመጣ የሚኖራት ቅርጽ ይህንን ይመስላል። መጀመሪያ ስትሆን ደግሞ ይህንን ይመስላል ማለት ነው። ሌላኛው አንድ ምሳሌ እንጨምር። ማን ስትሆን መንፋስ ስትሆን ምሳሌያችን አቅላም ኸይረን አቅላም። አሊፍ በመጀመሪያ እንስላለን፣ አሊፍን እንስላለን። ኸይረን አሊፍን ከሳልን በኋላ ቃፍ ነች፣ ቃፍ ያው መርሓባ፣ ከዛ ላም አሊፍ። ላም አሊፍ የሚሰራው ከዚህ ከይቀጠለና ላም፣ ልክ እዚህ ጋ ላም እንደሰራችሁት፣ ከዚህም ከዚህም እንደቀጠላችሁት እዚህ ጋርም ይኸው እንዲታደርጉና ላምን ትስላላችሁ በመጀመሪያ ይሄ ማለት ነው። ላ ከዛ ከዚህ ጋርም ትሳል ስለምታደርግ የፊደል መካከል ስለሆነች ላም ታስታውሱ ከሆነ ይኸው ዝችጋ ምን ያነቅጽን ያላት ከሁለቱም እግር ከበቀኝም ከበግራም እግር አላት። ከዛ አሊፍ ነገር አላት። ስለዚህ ይኸው እንደዚህ ወደዚህ ማለት ነው። እግር አላት። ከዛ አሊፍ እሷ ሊደረብባት ነው። አሊፍ ሲደረብባት የሚኖራትን ቅርጽ ደግሞ ዝችጋ እንስላለን ማለት ነው። ይረን በዚህ መልኩ አቅላ አሁን አርስታችን ዋና አንገብጋቢው ነገር ሚም ነው። ሚም እንዴት ነው የሚሰራው? በዳል መስራት ትችላላችሁ። የአሁኑን ደግሞ በዳል ስራላችሁ እዚች ጋር ቀጥታ በሀ በሃ ምናምን በምሰሩት መልኩ ነው የሰራሁት። አሁን ደግሞ በዳል በዳል መልኩ ስንሰራው እንዴት አረጉትና እዚች ጋር አምጥታችሁ እንደዚህ ማራት ትችላላችሁ። በሁለቱም አማራጭ መስራት እንደሚቻል ተምረናል። ሙፍረድ ላይ ረን ስለዚህ የፊደል መጀመሪያ የፊደል መካከል፣ የፊደል መጨረሻ ሞተሲል እና ሞንፈሲል ሲሆን ያለውን ቅርጽ አየን። የመጨረሻ ድርሳችን ይሄ ነው ማለት ነው። እስኪ መካከል ሲሆን ያለው ቅርጽ ምናልባት ሊያስቸግር ስለሚችል አንድ ምሳሌን ጨምር፣ ማንን ላምጣ? ቲምታል፣ ቲምታል ታ የፊደል መጀመሪያ ይኸው፣ እንደዚህ ከዛ ሚም፣ አርዕስታችን እሱ ስለሆነ እዚህ ላይ ነው ትኩረት ማድረግ ያለብን። ይኸው እንዲህ ትመጣለች፣ ዳልን እንስላለን፣ ከዛ አምጥተን ወደዚህ መቀጠል ነው። ያ ነገር የለውም። ይህም አምጥተን እንዳልን እንሰራለን እንቀጥላለን ማለት ነው። ኸይራን ይህን ካደረግን በኋላ ሳነች ከዚህ በኋላ ያለው ያው ተመሳሳይ ስለሆነ ማስረዳትም አይጠበቅብኝም። ሳ ሶስት ነጥብ ዋና እናስቀምጣለን። ከዛ ማን ነው አሊፍ፣ ከዛ ማን ነው ላ። በዚህ መልኩ የምንሰራው ይሆናል ማለት ነው። ኸይራን እነዚህም በደንብ አድርገን በትኩረት ከሳልን አንደኛ እጅ ጽሁፋችን ያምራል።